ስራ ለፍታችሁ ደክማችሁ ከምታመጡ እንደዚያ አይነትን ስራ ግን ሰርቶ መለወጥ እኮ እናት ያሪፍ ነው። ደግ አደረጋችሁ እውነት ለመናገር ማለት ነው። እና ዛሬ ደግሞ ልጅ ቶፊቅ እንደው ያየሁት ነገር ዛሬ ደግሞ ልጅ ቶፊቅ በጣም ነው የተገረምኩትና፣ አቤት ግን የስራቸው የድራማቸው አሰራር በጣም ነው የሚገርመው። ልጅ ቶፊቅ እውነት ተዋናይ ብትሆን ትችላለህ ብዬ ነው የማስበው ማለት ነው እና በጣም ነው የሚገርመው። ሶፊን እንግዲህ አድርጋ ይታችኋል። እንዲያደረጋት እንደዛ አድርጎ ከዛም በኋላ ስልኳን እንትን ብሎ እንትና ጋር አዚህ ፎ ማን ነበር ጠፋኝ ፎ አርጋ ደወለ ምናምንና ምናምን ብሎና በጣም ነው የተገረምኩት። አሰራራቸው የሚገርም የሚገርም ነው። ሆነት እንዴ ተቀልድ ያላችሁ እንደ ወገኖች፣ ለፍታችሁ ላባችሁን ጠብ አርጋችሁ ከደክማችሁ ከሚመጣ እንደዚህ ሰርቶ ብርን በቀላል ማግኘት እኮ እናቴ ሲምፕል ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለም እኔ ለዚህ ቤት አዲስ ከሆናቸው ቤተሰቡ ሰቡ ነው። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። የቪዲዮ ከተመቻችሁ ላይክ ሼር፣ እንዲሁም አስተያየት ስጡ። እና በጣም የተገረምኩት ዛሬ እነ ልጅ ቶፊቅም ቪዲዮ እስከመጨረሻ ነው ያየሁት። በጣም የተገረምኩበት እውነት በቃ ድራ እንደም ባሉት ፊልም ቢሆን ራሱ በጣም የሚገርም የሚገርም ነው። የሚገርም ማለት ነው። የሚገርም የሚገርምና የሚገርም ነው። የእውነት ለመናገር እና በጣም በጣም ተገርሜበታለሁ። እና ሰውም በጣም አይቶታል በትንሽ ደቂቃ። እና በጣም ነው የሚገርመው። እንግዲህ ፎአድ መቶ ደግሞ ይዟት ምናምን ሲሄድ ምናምን በጣም ነው የሚገርመው። እና የስራቸው ነገር አሁን ላይ ምንም ልትጨነቁ ልትሰጉ አይገባም። ለማንም የሚሰሩት ሚዲያ እንዳለ እንዳለ እንደዚህ ነው በቃ ልትጨነቁበት የሚገባ ሰው የለም ብዬ ነው የማስበው ሁሉም ሰው እንደዚህ ነው የሚሰራው አሁን ላይ በቃ ምክንያቱም እናቴ ደግማችሁ ለፍታችሁ የጉልበት ስራ ሰርታችሁ ተንከራታችሁ ከምታመጡ እንደዚህ አይነት ስራ ሰርቶ ብርን በቀላል እኮ እያገኙት ነው ገባቸው ስለዚህ ታዲያ ምን ያርጉ የእውነት ምን ያርጉ ታዲያ እንደዚህ በቀላልን ብርን ካገኙ ሌላ ስራ ምን የሚሰሩ ሌላ ስራ አይሰሩም በቃ ይህንን ሰርተን ለምን አናገኝም? ህዝብ አይተውልን ተብሎ እንደዚህ እየሰሩ ስለሆነ በቃ ምንም ማረግ አይቻልም ማለት ነውና፣ በጣም ነው የተገረምኩት። የእነ ልጅ ቶፊቅም ቪዲዮ አይቼ ጭካን ጨካኝ ነው ግን እንደ ሰራሚክ ላይ ስትወድቅ ምናምን እንደው ዞር ብለው እንኳን አላያትም። መረተው ልጅ ቶፊቅ ነው። ግን ጨካኝ መሆን እኮ ጥሩ አይደለም። ይመር ግን ጨካኝና እንደዚያ ስትወድቅ ምናምን ዝም ስትላት በጣም ነው የተገረምኩበት። ዝም ማለት የለበትም ነበር እንደ ምን ነው ቢያንስ እንኳን እንዲያው ድራማም ቢሆን እንደ ስትወድቅ እንኳን ቪዲዮ ማንሳት እንኳን ነበረብህ እኮ። አንተ ግን ኮልታነሳት ቸክም አላረካት። እውነት ለመናገር ይምጣልሽ እሱ ይምጣልሽ እሱ ይምጣልሽ እሱ እያለ እቴ፣ ግድ እኮ ነው። ይምጣልሽ እሱ ይምጣልሽ፣ ፎአድ ይምጣና ያንሳሽ፣ ፎአድ ያምጣና ይወሰድሽ፣ ፎአድ ይምጣና ያንሳሽ ካላስ። ዋው የምታየው ቪዲዮ እንደዚህ ነው እናቴ ደግ አደረጋችሁ ደግ አደረጋችሁ ስሩ በደንብ እናቴ ብርን በቀላል እንደዚህ መገኘት እንኳን 24 ሰዓት ቆመን እግራችን ተቃጥሎ ወር ጠብቀን ነው እናቴ ብርን የምናገኘው። እናንተ ጀግኖች ናችሁ በደንብ በርቱ ስሩ እውነቴን ነው ሁላችሁም ቢቶ በሮች ነውና ሁሉም በሮች ናቸው አሁን ላይ ስሩ ይመቻችሁ እናቴ ብቻ እናንተ ስሩ እናንተ ስሩ በደንብ በደንብ ስሩና በደንብ ይህ ነው ማንኛውም ሰው ስራ እንዲሆነ ጠንቅቆ ያውቃል። መቼም የእውነት ያልሆነ ነገር ተመካክረው ነው መቼም ሁሉንም ነገር የሚያደርጉት፣ ዝም ብለው አይደለም። መጀመሪያ ተደዋውለው፣ ተመካክረው፣ ምክክር ወስደውበት ከዛ በኋላ ነው ይህን ስራ ሊሰሩት የሚችሉት ማለት ነው እንጂ ዝም ብለው አይደለም ብዬ አስባለሁ። ለማንኛውም ይሄን ለማለት ነው የመጣው። ተወዳቸዋለሁ፣ አከብራቸዋለሁ። መልካም ቆይታ የሆነላችሁ። አለም ነኝ። ባይ ባይ